የጄኔራል ሰዓረ መኮንን አሟሟትን የሚያሳይ መጽሐፍ ለገበያ ያቀረበ። የኑሮ ውድነት እየተባባሰ መምጣቱን ነዋሪዎች ገለጹ። የኢትዮጵያና ግብፅ በሶማሊያ ምድር ላይ ጦርነት ይከፍታሉ ብለው እንደማያምኑ ፕሬዝደንቱ ገለጹ። ኢትዮጵያና ኬንያ ታላቅ ወታደራዊ ስምምነት ተፈራረሙ። በድሮኖች ምክንያት አየር ማረፊያው ተዘጋ። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ተጠየቀ።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 የጦር ኃይሎች ጠቅላይ ታማዥር ሹም ፊልድ ማርሻል ብርሃኑ ጁላ እና የኬንያ መከላከያ ታማዥር ሹም ጀኔራል ቻርልስ ሙሬዬ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል። ወታደራዊ ትብብር ስምምነቱ እንደ ሌሎች ስምምነቶች የሚታይ ሳይሆን ስትራቴጂያዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገራት በመካከላቸው ያለውን ግንኙነትና ሀገራቱ በመካከላቸው ያለው ግንኙነትና መተማመን በሚያድግበት ወቅት የሚፈጸም ነው። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት የኬንያና የኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን ጠቁመው በቀጣይም በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ታማዦር ሹም ጋር በወታደራዊ መረጃ ልውውጥ በጋራ ወታደራዊ ልምምድ፣ በወታደራዊ ኢንዱስትሪ ስልጠና፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥ ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመዋል ተብሏል። የኬንያ መከላከያ ጠቅላይ ኢታማዦር ሹም ጄኔራል ቻርልስ ሙሬዬ በበኩላቸው ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸዋል። ለወደፊትም ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑን ማረጋገጣቸውን የመከላከያ ሚዲያ ዘግቧል። የኑሮ ውድነት እየተባባሰ መምጣቱ ነዋሪዎች ገለጹ። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ ጋር የሚያገናኘው መንገድ በመዘጋቱ የኑሮ ውድነት እየተባባሰ መምጣቱ ነዋሪዎች ገለጹ። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን በቤንሻንጉል ጉምዝ ክልል የመንጌ ከተማ ነዋሪዎች ገለጹ። ነዋሪዎች ይህንን የገለጹት የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ አቶ ሙባረክ ኤልያስ በቤንሻንጉል ጉምዝ ክልል መንጌ ከተማ የመራጭ ተመራጭ የውይይት መድረክ ባካሄዱበት ወቅት ነው። በውይይቱ ወቅት ነዋሪዎች ለህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ና ሉካም ቡድናቸው እንደገለጹት በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ ተባብሷል። ኢትዮጵያና ግብጽ በሶማሊያ ምድር ላይ ጦርነት ይከፍታሉ ብለው እንደማያምኑ ፕሬዚደንቱ ገለጹ። ሶማሊያ በኢትዮጵያና በግብጽ መካከል ለጦርነት የሚያበቃ በቂ ምክንያት አለ ብላ እንደማታምንና በግዛቷ ምንም አይነት የተልኮ ጦርነት እንዲደረግ የማትፈቅድ መሆኗን ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። ሶማሊያ ኢትዮጵያ የሶማሊያን የባህር በር ብትጠቀም በመርህ ደረጃ ችግር እንደሌለባትም ፕሬዝደንቱ ገልጸዋል። ከቢቢሲ ፎክስ ኦን አፍሪካ ዝግጅት በተለያዩ ጉዳዮች ላይ ሰፋ ያለ ቃለ ምልልስ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ከሁለቱም ሀገራት ጋር መልካም ግንኙነት አላት። ግብጽ ኢትዮጵያን የመውጋት ፍላጎት እንዳላት አልተመለከትኩም። ኢትዮጵያም የግብጽን ሰላም አስከባሪ ሶማሊያ ውስጥ የመውጋት ፍላጎት እንዳላት አላየውም ብለዋል። ባለፈው ዓመት ከሶማሌላንድ ጋር አወዛጋቢ የወደብ ስምምነት ከተፈረመ በኋላ ከኢትዮጵያ ጋር ያላችሁን ግንኙነት እንዴት ይገልጹታል? በሚል ለቀረበላቸው ጥያቄም ጥቅሞቻችንን ለማስጠበቅ ያለን ብቸኛው አማራጭ መወያየት ነው። ውይይቶች እየተደረጉ ነው፣ እስካሁን አልተቋጨም። የሶማሊያን ረጅም የባህር በር ኢትዮጵያ በተጠቀም ሶማሊያ በመረ ደረጃ ችግር የለባትም በማለት ምላሽ ሰጥተዋል። የጄኔራል ሰዓረ መኮንን አሟሟት የሚያሳይ መጽሐፍ ገበያ ላይ ቀረበ። ጀነራል ሰዓረ መኮንን እና ብርጋዴ ጀነራል ገዛኢ አበራን ማን ግድላቸው? ጥቃት ውስጥ እንዴት ተፈጸመ? የሚል ጥልቅ ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ መዋሉት ሰምቷል። ሰኔ 15 ቀን 2011 ዓ.ም ምረት በጀነራል ሰዓረ እና በብርጋዴ ጀነራል ገዛኢ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚያስሰው ይኸው የምርመራ መጽሐፍ የችሎቱን ሂደትና የፎረንሲክ ምርመራ ውጤትን ጨምሮ የአይን ምስክሮችን ቃል ያካተተ መጽሐፍ መሆኑን መሰረት ሚዲያ ዘግቧል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የእድሜ ልክ ጽኑ ስርዓት የተበየነበትን የአስር አለቃ መሳፍንት ጥጋቡን ቃልም ይዟል። አስር አለቃ መሳፍንት እኔ ያልገደልኳቸውም ጄኔራሎቹ፣ የተገደሉት በግቢው አጥር ዘለው በገቡ የሰለጠኑ ተኳሾች ነው ሲል ይናገራል። መጽሐፉ ውስጥ ከብርጋዴር ጀነራል አሳምነው ጽጌ ጋር የነበረ ግንኙነትስ ምን ይመስላል ተብሎ ተጠይቆም የሰጠው ምላሽ በመጽሐፉ ተካቷል። ጀነራሎቹ ተገደሉበት የተባለው ሽጉጥ ባለቤቱ የማን ነው? ለምን የጣት አሻራ ሳይገኝ ቀረ? በዕለቱ የጥበቃ ካሜራዎቹን ማን አጠፋቸው? የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ? የሚሉ እስካሁን ያልተሰሙ መረጃዎችን እንደሚዳስስ መመልከቱን ነው ሚዲያው የገለጸው። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንትው አድርጎ የሚያሳይ ነው የተባለለት ይህ የምርመራ ዘገባ በመጽሐፍ ሰንዶ ለአንባብያን ለማድረስ ሁለት ዓመት ያህል እንደወሰደበት ታውቋል። መጽሐፉን ለየት የሚያደርገው በአገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ መሆኑ ነው የተባለለት ሲሆን፣ ጸሐፊው አሁን ላይ ሀገር ውስጥ የሚገኝ በመሆኑ ለደህንነቱ ሲባል ከጋዜጠኛው በሚል የብዕር ስም እንዲታተም ሆኗል። መጽሐፉ አሁን አማዞን ላይ የተሸጠ ይገኛል። በድሮኖች ምክንያት አየር ማረፊያው ተዘጋ። የዴንማርክ አልበርግ አየር ማረፊያ በድሮን እንቅስቃሴ ምክንያት የአየር ክልሉን መዝጋቱን የሀገሪቱ ፖሊስ አስታወቀ። ይህ የአየር ማረፊያ መዘጋት ወደ አልበርግ የሚደረጉ በረራዎችን በማስተጓጎል አንዳንዶቹ ወደ ሌላ አየር ማረፊያ እንዲዞሩ አድርጓል። ፖሊስ እንደገለጸው ከአንድ በላይ የሆኑ ድሮኖች በአየር ማረፊያው አካባቢ መታየታቸውን ተከትሎ ጥናት እየተደረገበት ነው። የአልበርግ አየር ማረፊያ ለንግድም ሆነ ለወታደራዊ አገልግሎት የሚውሉ በመሆኑ ጉዳዩ የሀገሪቱ የጸጥታ አካላት ስጋት ውስጥ የከተተ መሆኑ ተነግሯል። ይህ ክስተት ከጥቂት ቀናት በፊት የኮፕንሃገር አየር ማረፊያ በተመሳሳይ ምክንያት መዘጋቱን ተከትሎ የመጣ ነው። ፖሊስ ድሮኖቹን ማን እንደላካቸው ወይም ዓላማቸው ምን እንደሆነ እስካሁን ማወቅ እንዳልቻለ ገልጿል። ይሁን እንጂ የዴንማርክ መንግስት ቀደም ሲል በኮፐንሀገር አየር ማረፊያ ላይ የተፈጠረውን ክስተት የሀገሪቱ ወሳኝ መሰረተ ልማት ላይ የተፈጸመ ከባድ ጥቃት ሲል መግለጹ ይታወሳል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ተጠየቀ። የኬንያው ፕሬዝዳንት ዊሊያም ሮቶ አፍሪካ በፀጥታው ምክር ቤት ቋሚ መቀመጫ እንዲኖራት አጠየቁ። ሮቶ ትናንት ረቡዕ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከፀጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሃዊ ነው ሲሉ ተናግረዋል። በዚህም አፍሪካ በተመድ የፀጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫና ሁለት ቋሚ ያልሆነ ውክልና ሊኖራት ይገባል ብለዋል። ፕሬዚደንቱ በጠቅላላ ጉባኤው ላይ ባደረጉት ንግግር የ54 ሀገራትን ድምጽ ችላ ብሎ የተባበሩት መንግስታት ነይ ማለት አይቻልም ሲሉ አጽንኦት ሰጥተው ገልጸዋል። ፕሬዚደንቱ ስልጣናቸውን በፈቃዳቸው እንደሚለቁ ገለጹ። ጦርነቱ ካበቃ በኋላ ስልጣን እለቃለሁ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዚደንት ዘለንስኪ ከኤችኦቢ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገው ጦርነት ካበቃ ስልጣናቸው ለመልቀቅ ፈቃደኛ መሆናቸውን ገልጸዋል። የተኩስ አቅም ከተደረገ ወይም የዩክሬን ደህንነት ከተረጋገጠ ፓርላማው ምርጫ እንዲያከናውን ጥያቄ የሚያቀርቡ መሆኑን ያስታወቁ ዘለንስኪ ከጦርነቱ በኋላ የስልጣን መልቀቂያ ደብዳቤ እንደሚያስገቡም ገልጸዋል። በዚህ አስቸጋሪ ወቅት ከሀገሬ ጋር መቆየትና አገሬን መርዳት ስላለብኝ ስልጣን ላይ ቆይቻለሁ ያሉት ፕሬዚደንቱ በሀገራቸው ምርጫ ሊደረግ ያልቻለው በጦርነቱ የተነሳ መሆኑንም ገልጸዋል። የተኩስ አቅም ስምምነት ላይ የሚደረስ ከሆነ ምርጫ የሚደረግበት እድል እንዳለም አስረድተዋል። በተኩስ አቁም ወቅት ምርጫ ማከናወን በሀገሪቱ ሕገ መንግስት አስቸጋሪ መሆኑን የጠቀሱ ዝለንስኪ ቢሆንም አጋሮቻቸው ድጋፍ ካደረጉላቸው፣ በቂ ደህንነት ዋስትና ከተሰጣቸው ምርጫው እንደሚደረግ ፍንጭ ሰጥተዋል።